ያው ብስሚላህ አርረህማን አርረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ያው ከእናንተና ከዚህ ሁሉ አሊም ፊት መናገር ትንሽ እንትን ይላል፣ ያስፈራል። ቢሆንም የግድ መናገር ስላለብኝ ነው። ባለፈው እሳቸው እንዳለ ሰነዱን ቁጭ ብለን አይተነው ነበር። ሶስት ነጥቦች ላይ ነው እንትን ያለ ነው የተች ወይንም ያየ ነው እና እንደው ጎደሎ ነው ብለን ያመንበት አጋጣሚ ሆኖ ሼክ መሐመድ ሐሚድዲን ያቀረቡትንም ሰነድ አይተናል። እዛ ላይ የእናንተ ሰነድ የተሻሉ የሆኑ ነጥቦች ያሉበት ሆኖ ነው ያገኘ ነውና ለውጡ ጥሩ ያልሆኑበት፣ አብዛኛው ጥሩ ነገሮች አሉት። መግቢያው አካባቢ ምን አካባቢ አጠር ያሉ ነገሮች አሉት። ግን ትንሽ የእንትን ሆሙድ የሚፈጥሩ ነገሮች አሉት እዛ ላይና እነሱ መስተካከል አለባቸው ብለን ያስቀመጥነው ነገር አለ። የመጀመሪያው ምንድነው? ይሄ መዝሀብ እና ቀውል የሚል የእነሱ አቅዋል አልአእመ አልአርበ ወሰሓባ እና ወታቢዒን ብለው ነው ያስቀመጡት። ይሄ አገላለጽ የእናንተው የተሻለ ነው፣ መዛሂብ አልአርበ ተብሎ በመዝሀብ ደረጃ መቀመጡ ማለት ነው። ለምንድን ነው ምክንያቱ? አንደኛ መዝሀብ ሲባል አቅዋል አልአእማ ብቻ አይደለም። መዝሀብ ማለት ፓኬጅ ነው፣ ሙሉ ነገር ፈትዋዎቻቸው አለ ሌሎችን ነገሮች አሉ አስሎቻቸው፣ ኡሱሎቻቸው አሉ ከዋይዶቻቸው አሉ። መዝሐብ የሚባለው እነዚህ ሁሉ ነገር ያካተተ ነው እንጂ ቀውሉ የኢማሙ ቀውል ብቻ አይደለም። ሜቶዶሎጂው መንገዱ፣ አቅጣጫው ነገሮች የሚረዳበት መንገድ ማለት ነው። የእሳቸው ቀውል ብቻ አይደለም። እንዲያውም ከዛ በኋላ የመጡ ተማሪዎቻቸው መዝሃቡን ሪፋይን አድርገው አጣርተው የተሻለ እንዲያውም አቅዋል የሚያመጡበት አለ። እሱ መቼም ሐነፊያ መዝሃብ ያውቃሉ። አቡ ሐኒፋ በኋላ እና አቡ ዩሱፍና መሐመድና እንዲሁማ የሁለቱ ቀውል አርጀህ የሚሆንበት ቦታ ላይ አለ። ኢማሙ ከተናገረውም በላይ መዝሃብ ማለት ፓኬጅ ስለሆነ ይሄ ቀውል የምትለው ነገር በጣም ትክክል አሱ ይሆናልና ትክክል አይደለም ነው ሌላ አቅዋለ ሶሐባ እንዳሉት እነሱ የአቅዋለ ሶሐባ ለምንድ ነው የሚለው እኔ ቅድም ምሳቸው ብዙ ብለዋል ግን ኦረዲ አልቋል የሚል ነገር አለ። አልቋል ማለት ምንድነው? በእጅቲያዶቻቸው የፍቅሁን መንገድ የነቢዩንም ቃል ቁርአኑንም ሀዲሱንም አቅዋለ ሰሐባውንም ታቢዑንም ፈጭተውት አብክተውት ጋግረውት ነው መዝሀብ የሆነው። ተጋግሮ ነው። ከዛ በኋላ እኛ ምን ልናረግ ነው? እጅቲሃድ ልናረግ ነው ወይዚህ ባሮጌ መሰአላ ላይ አዲስ እጅትሀድ ልናረግነው ነው ወይ? አንድ እብነ አብዲን ሀሽ ያቸው ላይ የመራቲብ አልፎካሀ ያመጣሉ የመጀመሪያው ሙጅተሂድ ሙስተቂል ና ሙጅተሂድ ሙጥለቅ ይር ሙስተቂል ሁለቱን ወሃታኒል መርተበታኒ ከድፉ ቂደታ ሚን ዘማንን ነው የሚሉት። የሉም፣ በቃ አልቋል። ኡማው ማፍራት አልቻለም እንደዛ አይነት ሰዎች ና ሙስተቂል ማለት ከዋዒዱን እሱል ማበጀት የሚችል ማለት ነው። አሁን በዓለም ላይ የለም። ሙጅተሂድ ሙጥለቅ ገይር ሙስተቂል ማለት ቀዋኢድ መፍጠር እየቻለ ግን በመዝሀቡ ኡሱል እና ቀዋዒድ መሄድ ነው። ስድስት መርሐላዎች ያመጣል። መጨረሻ ስድስተኛ ጠበቀቱል ሙቀሊዲን እኔ ጠበቀቱል ሙቀሊዲን ነኝ ነው የሚለው እብኑ አቢዲን ማለት ሙሐቂቅ በመዝሀብ ሐነፊያ ታቁታላችሁ። እና እሳቸው ሙቀሊድ ከሆኑ እዚህ ያለውስ ሐታ ተክሊድም እንኳን ከባድ ነው ማለቴ ነው እና የለም። የድሮ መስዓላዎች በአራቱ መዝሀቦች ተፈትፍተው አልቀዋል። ሰዎች የመረጡትን መዝሀብና መከተል ይችላሉ። አዲስ ኢጅቲሃድ ማድረግ ይችላሉ እችላለሁ የሚል ካለ ችግር የለውም። መስዓላ ፍቅህ ያው ሁለት ሶስት መስዓላ ቀርቦለህ ያው እንግዲህ የሚቻል ነገር አይደለም ማለት ነው። በአዳዲስ መስዓላዎች ግን እዛ ላይ እየተቀመጠ አለ። አዳዲስ መስዓላዎች ሲመጡ ኢንሹራንስ አለ፣ ባንክ አለ፣ ሌሎች ነገሮች አሉ። አሁን አዳዲስ የሆኑ መስዓላዎች እነዛ ላይ ግን የድሮውን ኡሱል እና የድሮውን ቀዋይድ የአራቱ መዝሃቦች ቀዋይድ መሰረት አድርጎ አዲስ ኢጅቲሃድ ማድረግ ይችላል። አዎ እነዛ አንተን ተርሶ አዲስ ኢጅቲሃድ ማድረግ ይችላል። ለምን አይማዎቹ ስለሌሉ፣ የግድ ጋን ሲጠፋ ያው ምንቸት ሁሉም ጋን ስለሚሆን ማለት ነው። አዲስ ኢጅቲሃድ ማድረግ ይችላል እንጂ የድሮ መሳላ የተነሳ በድሮ መሳላ ላይ አዲስ ኢጅቲሃድ በፍጹም በፍጹም የእንትን ስህተት ነው ሜቶዶሎጂ ያካሄድ ስህተት ነው የሚሆነው። ስለዚህ በዚህ የተነሳ እነዚህ አቋል ምናምን የሚሉ ነገሮች በጣም በጣም በጣም አደገኛ ናቸው የሚል ነው። ስለዚህ በመዝሃቦቹ ሊቀመጥ የሚፈለገው ስምምነት ስለሆነ የሚያስማማው በመዝሃብ ረለች ይያ ድርሻ ያለ ሆነ የሚላካል ካለ ከቤቱ በመጅሊሱ ሳይሆን ቤቱ ባዳድ በሩ በድሮ መስዓላዎቹ እጅ ያዲ ያረጋ መኖር ይችላል ማለት ነው ሁለተኛ የእናንተ ካስቀመጣችሁት ላይ ምንድን ነው ጥሩ ገለጻ የተጠቀማችሁት ቢድዓ አራቱ መዝሃቦች ቢድዓ ብለው ያስቀመጡትን እንቀበላለን ይላል በሐሳብ የተለያዩበትን እናንተ ያላችሁት እናከብራለን ነው እዚህ ግን መንሀጀል ባሕስ እና ተዋዒድን ተጠቅመን አቅዋ የሆነ እንመርጣለን ነው ይህ ምን ማለት መሰላችሁ አቡ ሐኒፋ አንድ ነገር ካሉ ኢማም ሻፍይ አንድ ነገር ካሉ የሁለቱን እናወዳድርና እኛ ማለት ነው፣ እዚህ ያለው ሰው ወይ እዚህ ሀበሻ ያለ ሚን ጠበቃቲል ሙቀሊዲን ያለ ሰው ሻፍይ እዚህ ላይ ደካማ ነው ሀሳቡ እንላለን። ኢማም ሻፍይን ወይም አሕመድ እዚህ ላይ ደካማ ነው እንላለን ማለት ነው። ይሄ በጣም በጣም አደገኛ ነገር ነው። በድሮ መሳላ ላይ ማለት ነው። ግልጽ ነው። በድሮ መጣላ ላይ ኢማም ሻፊ አንድ ነገር አላ አላው እና ለመተካት ስለተሞከረና አደገኛም ስለሆነ ነው። ምን ማለት ነው? ኢማም ሻፊ አንድ ነገር ካሉ፣ አቡ ሐኒፋ አንድ ነገር ካሉ ማክበር ነው ያለብን። አህመድ አንድ ነገር ካሉ የአራቱንም ማክበር ነው ያለብን ሰዎች ሙፍቲው የፈለገውን የገራለትን መዝሀብ ወይ አቅጣጫ ፈትዋል